አዎ እዚህ ጋር ማለት ነው። እሱ በውስጥ ይሄ ከሆነ ከሰው ጀርባ እየሰደበኝ ከሆነ እዚያ ሰው እያለ ምናምን ሄደደዛ ምናምን እንደዛ ያለዋለው ማለት ነው። እና እኔ ድብብቆች ምናምን ብዙ ይሄ ውስጥ ለውስጥ ነው፣ አይመቸኝ። ያው ከብዙ ሴቶች ጋር ምናምን በጣም ብዙ ፎቶ አለ። ወደ ዩቲውብ ለማምጣት እንዴት አሰብሽ? ወንድና ሴት አሁን ቤስት ፍሬንድ መሆን ይችላል? ስራ ምንድን ነው? ሄሎ መቼ ነው ፍቅረኛ ለመያዝ የምታስቡ? ሰላም ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ደህና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አይ እኛ አለን እግዚአብሔር ይመስገን ደህና ነን። ምን እንሆናለን? አለን። እናንተም ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ሁላችሁም የእኛ ቤተሰቦች እንዴት ናችሁ? እኛ በጣም በጣም ደህና ነን። ያው እንደምታዩን እንግዲህ በሙሉ ጤንነት ላይ እንገኛለን። ምንም የታመመ ፓርት የለም። እና እንዴት ነው ጾሙ? ሁሉ ነገር አሪፍ ነው። አየር ጤና ስራ እኛ ጋር አየሩ ተቀያይሯል። አደላለ እየጠጣ ዛሬ የመጣንበት ዋነኛ ሀሳባችን ምንድን ነው መሰላችሁ? ያው እንግዲህ ሰው ሲተዋወቅ ማለት በተለያየ መንገድ ነው የሚተዋወቀው ለፍቅር ነው ማለት አይደለም ማለት ለፍቅር ነገር ነው ነገር ካፕ ልትሆን ነው፣ ነገ ልትጋባ ነው ማለት አይደለም። ብዙ ሰው በብዙ አጋጣሚ ይተዋወቃል። ህይወታችን ውስጥ ስንት ሰው ተዋውቀናል? በጣም ብዙ ሰው ተዋውቀናል። እነዚያ በሙሉ ፍቅረኛዎቻችን ፍቅረኛ አደሉም፣ የኔም ፍቅር አደሉም፣ በቃ ፍቅረኛ አይደሉም። እነዚያ ሙሉ ሰዎች ያው ፍቅረኛ፣ ሁሉም ሰው እስከ ዛሬ ሰው የተዋወቅኩ ሰው በሙሉ ፍቅረኛ አይደለም። አዎ ሁሉም ማለት የሆነ አለ አደለ፣ የሆነ በጣም የምትጓባ የምትዋደድ ምናምን ትሆናለ ላይክ እንደ ቤተሰብ አይነት ነገር ትሆናለ ላይክ እንደምታስብላት እህት፣ እንደምታስብለት ወንድም ምናምን እንደዛ ይኖራል እና እኛ ሀገር ደግሞ ብዙ ጊዜ እንደዛ አይነት ነገሮች አሁን ወንድም ሴትም አይተሽ ከሆነ ከልጅነታችን ጀምሮ አብረን ራሱ ወንድና ሴት ከትምህርት ቤት ወጥቶ ራሱ ሕፃን ሆነን ማለት ነው ከጀሚሽ ከሆነ ወይኔ በቃ አንድ ላይ የሆነ ነገር ምና ምናም የሆነ በቃ ሙድ እያዝብሻል ምናም ከሴት ጋር እኮ ሄደ ከወንድ ጋር እኮ ሄደች ምናምን ይባላል እና ያው ይሄ ያስተዳደጋችንም የባህላችንም ውጤት ነው ብዬ ነው ማስቡ። ማለት በጣም የሆነ ተጽዕኖ ነው አይደለ። በቃ ማለት ከማንም ሰው ጋር የምታወቅ አችልም ማለት እኮ ነው። በዚህ አይነት ሁኔታ ስለ የሆነ ሰው ስትተዋውቀ ምናምን ይሄ ደስ የሚል ሰው ምናምን ስትሆን እኮ በቃ ዛሬ አብረን እንዋል ምናምን ትባባልና አብረህ ትውላለህ። ታዲያ አብረህ የዋልከው ሰው በሙሉ እንደ ፍቅረኛ የሚቆጠርበት አስበዋል። በዚህ ሁኔታ ስንት ፍቅረኛ ያለ ቢኖሯ አንድ ሰው አይደለም አንድ ሰው በተለይ ደግሞ ሚዲያ ላይ ያለ ሰው ሚዲያ እግዚአብሔርን ከባድ ነው። ተነሳሽ ፍቅረኛ ነውሽም ጋር ተነስተሽ ፖስተሽ ፍቅረኛ ቴናት ብለህ እስካልተናገርክ ድረስ አይደለ ነገሩ ቴናት ብላ ሁለታችንም በኩል ለእናንተም ላይክ እሱ መጠየቅ የሚፈልገውን ነገር እኔም፣ ደግሞ ለሱ መጠየቅ የምፈልገው ነገር አለ። እሱም ደግሞ የምጠይቅሽ ነገር አለ ላይ ከዛ እንትን እሺ፣ ጠይቄ ምናምን ስለው አይ ካሜራ ላይ ብሏል። እንግዲህ እሱም የሚጠይቀ ነገር አለ፣ እኔም ደግሞ የራሴ ጥያቄ አውጥቻ ያለው፣ መብቴ ነው። የፈለግኩትን ነው የምጠይቀው። ትመልሳለህ፣ ትመልሳለህ። ከዛ እንደዛ ነው ላይክ ሜቢ የእኔ ጥያቄ ያው ከእናንተም ጋር ይገናኛል ብዬ አስቤ ነው እኔ የሳወጣ ያወጣሁት ማለት ነው። ሲሄድ ደግሞ እንሸኝሃለን በሽኝት እንሸኝሃለን። እና ያው በጉጉት እየጠበቅሽው ነው። እኔ በጉጉት አይደለም እኮ የምጠብቀው ግን ማለት ነው። ይኸውልህ ዛሬ ትሄዳለህ ምናምን ብዬ ነገ ይሄዳል ምናምን ብዬ በቃ አትሄድ ምናምን። ስለዚህ ጥሩ ነው እናግርሻለሁ በቃ ሉ እንደዚህ ከምትጨነቅ ቢ ግርሽ ትገላገልገላገላል እና እንደዛ ነው። ለማንኛውም ጥያቄውን ከማንን እንጀምር? ያው ቅድሚያ ለሴት በሚለው በሚለው እንዳስቀመጥኩሽ አላስቀመጥከኝ። ውሸት እዚህ ጋ ቢቀረጽ ጥሩ ነበረ። እሺ ለማንኛውም ሩሩ ላርስ እንንጠያየቅ ስለሆነ እንግዲህ ያው በዚህ አጋጣሚ ያው የምንጠያየቃቸው ጥያቄዎች ያው እናንተም ጋር ይኖራሉ ብዬ ማስቦን ሀሳቦች ሄሉ ነው የምንጠይቃት። አንቺም እንደዚያ ፋሚሞቅ ያለባቸው ነገር ምናምን ካለ በሱ። እሺ በመጀመሪያ ማለት ሽ ከየት ልጀምር? በቃ መብቴ ነው አይፈለግትል ያው ከብዙ ሴቶች ጋር ምናምን በጣም ብዙ ፎቶ አለ በጣም ብዙ ፎቶ አለ፣ ቲክታክ ላይም ከዛም ውጭ ደግሞ ኢንስታግራም ላይ አንተ ላይም ብቻ ሳይሆን ሌሎች ሰዎች ኢንስታግራም ላይ ብቻ ብዙ ይሄ ኢንስታግራም እንደዚህ እንደዚህ የሚባሉ ነገሮች ላይ በጣም አይቻለሁ ምናምን እና ያው እኔ የማስብበት የራሴ መንገድ አለኝ። ያው ትንሽ ማቆም ነገር ስላለ ማለት ነው ላይ ግን ይሄ ይሄ ምንድን ነው የሆነ የሚባል ነገር አለ እና ለዛ ነው ምጠይቅ ይሄንን ጥያቄ። ስራ ምንድን ነው? ያው ሄሎ፣ ቅድም እንዳልሹ እንግዲህ ው ብዙ ፎቶዎች ምናምን ምናምን ያው እንግዲህ አብዛኞቹ ሰዎች ይገምታሉ ብዬ ገምታለሁ። እኔ ያው የማስታወቂያ ባለሙያና ሞዴል ነኝ። ያው ከዛ በተጨማሪ ው ብዙ ምሰራቸው ያው በግሌ ስራዎች አሉ። ግን ኦፊሻል የሚታወቀው ያው ሞዴል እና የማስታወቂያ ባለሙያ እንደሆንኩ ነው። እና ያው በዚህ አጋጣሚ ያው እንግዲህ ማስታወቂያ ስንሰራ ፋሽን ሾ ስንሰራ ምናምን ብዙ እንትናችን ከሰዎች ጋር ነው፣ ያው ምክንያቱም ፕሮዳክት ነው ምናምን የምናስተዋውቀውና ልብስ አለ የተለያየ ነገሮች ስለምናስተዋውቅ ከነዛ መሀል እንግዲህ እንቀድም መጀመሪያ ላይ እንዳልሹ ከስራ ምክንያት የምናገኛቸው ሴቶች ሞዴ ከዛ አንጻር ነው ያ ሁሉ ነገር ሊኖር የቻለው። ብዙ ደግሞ ሰው ያው ላይክ ይሄ የታወቀ ነው። በቃ ማለት ስራው ከፈለገ ይቅር እንጂ አንተን ከሴት ጋር አየ። በጣም ለምን አይቀርም? ስራው አይቀርም ለምን ስራው ምናምን ማለት ያችን ልጅ እኮ ላይክ የዛን ቀን ለፎቶ በዛ ስራ ምክንያት የሆነ ሰው አለ፣ አንድ የሚያስተዋውቃችሁ ሰው አስተዋውቃችሁ፣ ፎቶ ተነስታችሁ ምናምን ሚሰራ ነገር ሰርታችሁ፣ ከዛ ማለት አይታት እኮ አታውቅም ያችን ልጅ ግን እዛ ጋር ፍቅረኛ ያዘ ተብለ ተለጥፎ ምናምን ራስን ታገኘዋለህ። ፋሚሊ ራሱ በቃ ምንድን ነው በየቀኑ እንደዚህ እኮ እንደዛ ነው። አንድ ቀን አብሬያችሁ የሰራቶቹ ልጆች ራሱ ደግሜ ማግኘት እንትን እኮ እንትን ነው። በየሁኔታው የተለያየ ሰው ምናምን አይደለ የምታገኘው፣ አንድ አይነት እሱ አደለማ። ሚዲያ ነው፣ ምክንያቱም ሁሉም እንደሚመቸው ነው። እዚህ ጋር ማስታወቂያ የሚያሰራት ሰውዬ ከሄለን ጋር ሊፈልግ ይችላል። እዛ ጋር ከራሄል ጋር ሊፈልግ ይችላል። ስለዚህ ይሄ እንትን አይነት ነገር ነው። ግን ሰዎች በጣም በብዙ ነገር ነው የሚረዱት። እንግዲህ ምንም ማድረግ አይቻልም። ከባድ ነው እንግዲህ። አዎ ከባድ ነው በጣም በጣም። እኛ ሶሳይቲ ላይ ደግሞ አልተለመደም ማለት። አሁን እኔ ብዙ ጊዜ በጣም ነው የሚቸግረኝ። አንደኛ የምናስተዋውቀው ልብስ በዛው ይዘን ምናምን የምንሄድ ነው ይመስላቸው

እኔ እንትን ማለት የፈለግኩት ላይክ ሰውም እንዲረዳ ምናምን አንተም በሌላ ምናምን እንዲወስዶ አልፈልግም። ሁሉም የራሱ እንትን አለው። እኔ የሆነ ነገር እንትን ሊለኝ ይችላል ላይ ግን እኔ በተገመትኩበት አንግል ላይክ አንተ መገመት የለበትም። በጣም ያው እንግዲህ አሁን እኔ የመጀመሪያ ጊዜ ከብዴ ነበር። በጣም ነበረ ምደነግጠው ና ዲ በቃ መጀመሪያ ላይ በጣም ያስጠላል፣ ይደብራል። በቃ ይሄ ነገር እንደዚህ ነው። እንደ በቃ ሪሌ የወደፊት ህይወቴ ምናምን ያበላሽብኝ ነበር የሚመስለኝ ማለት ያው ወደፊት ሰዎች አርለን ፍቅረኛ፣ ትዳር ምናምን መያዛችን አይቀርማ። ያን ስኒሽ ደግሞ እነዚህ ነገሮች ሲወጡ ያ ሰው ይሄንም ሙያ የማትረዱ አይነት ሴት ከሆነች አብራኝ የምትኖረው ያስቸግራል፣ በጣም ይከብደኛል፣ ህይወቴ ማለት ነው እና ስራዬ ስለሆነ ነው ተመልሷል። አንቺ ስለምትረጀው የሚዲያ ሰው ስለሆ እኔ እረዳሀለሁ። ሌሎቻችሁም ያው ማስታወቂያ ነው የስራው አንድ አካል ስለሆነ ነው። እሺ ተመልሶልናል፣ መልሳችንም አግኝተናል። እሺ ተረኛ አንተነን ቲም እንግዲህ ካለ ከሌለ ሊቀርብኝም ችግር የለኝም እኔ አሁን ሄዱ። አንድ ጥያቄ የምጠይቅሽ ማለት ነው ብዙ ሰዎች እዚህ ጥያቄ ላይ በጣም መከራከሪ ጥያቄ ነው ባይዘው ወንድና ሴት አሁን ሚስተር ፍሬንድ መሆን ይችላል? በህይወቴ ውስጥ ማለት ነው ይሄንን መመለስ ነው የሚከብደኝ። ለምንድን ነው የሚከብደኝ? እንዴት መሰለ፣ አንጻራዊ ነው። መሆን ይችላሉም አይችሉምም። እንዴት እንደሆነ ልንገርህ። ማለት አንጻራዊ ነው። ይሄ አንድ መልስ ብመልስ ውሸት ነው የሚሆንብኝ። እንዴት መሰለህ? ለምሳሌ እኔ እናንተ አለን። እኔ እናንተ አሁን ከተዋወቅን ጊዜ ከተግባባን ጊዜ ጀምሮ ቤስት ፍሬንድ ነን አደለም? ግን ምንድን ነው መሰለህ? ያ ነገር አሁን ለእኛ ምንም ላይሆን ይችላል፣ ምንም ላይሆን ይችላል። የሆነ ወይ ፍቅረኛ ብትኖረት ላይክ ወይ እኔ ፍቅረኛ ቢኖረኝ ምናምን ኖርማል ነው ብለን በቃ እንደ ፋሚሊ ልንወስደው እንችላለን። እናንተ ሌላ ሰንበሊ ግን ደግሞ እንደዛ አይደለም። ወይ እሷ ታፈቅራለች፣ ወይ እሱ ያፈቅራል፣ ወይ ደግሞ ሁለታቸውም ጋር ፍቅር ይኖራል። ከዛ አሁን አየህ አደለ እኔ እናንተ ጋርና አንጻራዊ ነው ያልኩ እኔ እናንተ ጋርና የሆኑ ሰዎች ጋር አልተለያየም፣ ታዲያ ተለያይቷል። ስለዚህ አንጻራዊ ነው ብዬ ነው አስበው። ስለዚህ ላይክ ሊሆኑም ይችላሉ ላይሆኑም ይችላሉ፣ በቃ ሊሆኑም ይችላሉ ላይሆኑም ይችላሉ። እና እንደዛ ነው። ወደፊትን ስታስብ ምንድነው የምታስበው? ሴት አይደለ ላይክ ሴት ስለ ሚስት ሴት ሳይሆን ሚስት ነው ተ የልጆች እናት ምትሆን ምናምን ብለህ እና ምን አይነት ሴት ትወዳለህ ማለት ምን አይነት ሴት ትወዳለህ? እንደዚህ አይነት ሴት በጣም ለኔ እንትን ናት ነው የምትለው። ምን አይነት ሴት በጣም የምትወደ? ከባድ ጥያቄ ነው። ከባድም ቀላልም ነው። አይ ሚስት ስላልሽኝ ነው። ሴት ብትኝ ኖሮ ግን ምን አይነት ሚስት ታስባለህ ብላልሽኝ፣ አሁን እንደ ሚስትነት ደረጃ ያው ትክክለኛ ሚስት እራሷ ሚስት የሆነች ማለት የሆነ እንትን የምታስቀምጠው ሜን ፖይንት ሜን ፖይንት ማለት እንደዚህ ለኔ ሊኖራት ይገባል ለኔ የምትለው ነገር? እኔ ያው አንደኛ ነገር ደስ የሚለኝ ለሰው ሪስፔክት ያለው የሰው ክብር ያላት ሴትም፣ ወንድም ደስ ይለኛል፣ በህይወት ውስጥ ማለት ነው። እና ሰዎች ማዳመጥ የምትችል መረዳት የምትችል አይነት ሴት እና ከዛ በላይ ደግሞ የምታፈቅረኝ እና ጊዜ የምትሰጠኝ አይነት ሴት ማለት ነው። ስለዚህ ዋናው ነገር ለአንተ ክብር ነው። ከዛ ደግሞ ያው ፍቅሩ ግድ ነው። ክብሩ ደግሞ በመከባበር ውስጥ ነው። ባይዘው ፍቅር ያለ ስለዚህ እንደዛ ነው ተመልሶልኛል። እሺ፣ ባለፈው እያሰብኩት ነበር የዛን ቀን ናም አዘጋጅተሽ ምናምን እዛ ገራሽን ጊዜ ማለት ነው። በጣም ነበር ደስ ያለኝ። ና እንዴት መጣልሽ፣ አሰቡ ሀሳቡ ማለት እንዴት እኔን ወደ ዩቲዩብ ለማምጣት እንዴት አሰብሽ? ድን ትላለ ከዛ እንዴት መሰለኝ አሰብኩት ማለት አሁን የምር እውነት ለመናገር ማለት ነው ልደቱ ላይ ምናምን ልደቱ ላይ ምናምን ልክ ሰዓት ምናምን ፍጥሮታ ምናምን ሰጠኝ ይህ ይህ አንትን ወደዱ ቤተሰቦቼ ማለት ደስ የሚል ልጅ ነው ምናምን አሉ። ከዛ እንደዛ ምናምን ስላሉ አሁን ይሄ የሆነ ፍላጎት የለም ምናምን ከኔ ጋር ምንም እንትን የለብንም ምናምን እንተዋወቃለን ምናምን ከዚ የሚግባባ ሰው በጣም ክሎዝ ባንሆን በጣም የተራራቀን አይደለንም። ይሄ የምናወራ ምናምን ሰው ነው። ስለዚህ ለምን ከቤተሰቦቼ አምጩ ምናምን ስላለ ለምን አላመጣው ምናምን አልኩኝ። አንተም ጋር የሆነ የሆነ ነገር እየደረሰ ምናምን ስለነበረ አንተን ያመጣው ላይክ እነሱ ስለፈለጉ ነው ወደ እንትን ያመጣው እንጂ ብዙም ከሰው ጋር ምናምን የመስራት እንትንም አልነበረኝም። ከዛ መጣውና ላይክ እንደ ጋፍ ቤስቶንን ምናምን ና እንደዛ ነው፣ በዛ ምክንያት ያመጣው። እኔም ስለመጣው ደስ ብሎኛል። ያው የዛን ቀን በቃ ስትጠሪ ምናምን ያው በጣም ደስ ያለኝ ምናምን

ይመቸኛል ላይ ሴት ልጅ እንደዚህ ስትለብስ ያምራል የምትለው አለባበስ፣ ቅድም የመለስሽው መልስ አንጻራዊ ነው ያልምትዛለኝና ያው አንድ ሰው ወንድም ሆነ ሴት ከፊሲ ጋሉ ጋር ሄዱን ልብስ ሲመርጥ በጣም ነው ደስ የሚል። በጣም የኔ ጓደኛ የሆነ ሰውነቷ አእምሮ ምናምን የሆነ ታይት ስላደረገች የሆነ ሰንበዲ እንደዛ ሲያደርግ ያምርበታል፣ ማለት አለ አይደለም። ሴት ደግሞ ይቅርታ አድርጉልኝና ቀሚስ ምናምን ስትለብስ ሞር፣ እኔ ቀሚስ የምትለብስ ሴት በጣም ውበት አለው። ቀሚስ የተለየ ውበት። ቀሚስ የምትለብስ ሴት ያው እንደዚህ ስለ ባህላዊ ምናምን ሰው እንዳታደርግኝ። ግን ቀሚስ ትክክለኛ የሴትን ውበት የሆነ አብቱ የማውጣት እንትናለሁ እና ከዛ ውጪ ደስ የሚል ቀለል ያለ አለባበስ በጣም ደማቅ ያልሆነ ነገር ላይክ እንደዚህ ጥቁር ምናምን የምትለብስ ሲል በጣም ነው የምወደው። ከሰውነት ዋጋማች የሚያደርግ ነው። ስለዚህ ይሄ ዋነኛው ነገር ቀሚስ ደስ ይላል። ቀሚስ የትኛውም ሴት ላይ ያምራል። ላይ ትንክ አይደለም፣ ያምራል። ሌላው ልብስ ነው እንትን የሚመርጠው ምናምን እንደዚህ ወፍራም፣ ቀጭን፣ መካከለኛ ምናምን እያለ የሚመርጠው ስለዚህ አንጻራዊና ቀሚስ ተመልሶልኛል። እሺ ሄሉ ምን አይነት ወንድ ነው ታይፖ፣ ምን አይነት ወንድ ትወዳለች ማለት። በፊዚካልም በጸባይም። እኔ አንቺ አልጠየቅሽኝም፣ ሁለቱን ማድረጊያ አንተ ተንኮሌ፣ ግን እኔ ተንኮልኛል። እሺ፣ በፊዚካልም በጸባይም ነው ያልከው። ቁመት ማለት ቁመት፣ ከኔ ከፍ ከኔ እንዲያንስ አልፈልግም ወይም ደግሞ እኩል ባንሆን ወይ ደግሞ እኩል ባንሆን፣ ላይክ እንደዚህ አይነት ነገሮች እንትን አይደሉም። ስለዚህ አሁን በአንቺ ቁመት ረጅም መሆን አለበት ማለት ነው። እኔ ረጅም እኛ እረጅም። ስለዚህ ከአንቺ ትንሽ በለጠ ለመርዘሙ ነው ብቻ ከኔ ግርዘም፣ ከኔ የሆነ አክልም፣ ከኔ ብቻ እንደዚህ ይሁን፣ ነገር ያምራል። ባይ ዘ ወይ ወንድና ሴት እንደዚህ ትንሽ ከፍ ሲሉ ያምራል። እና ትንሽ ከፍ ይበል። በቃ ከኔ በጣም መርዘም አይጠበቅበትም፣ ግን ከኔ ትንሽ ከፍ እንዲል እፈልጋለሁ። በፊዚካል ሌላ ይሄ የተወጣጠረ ሰውነት ምናም ምናምን ብዙም አይደለው ማለት ያናል፣ ግን ላይክ ደስ የሚል ቢሆን ኖርማል። ሲቀጥል ላይ ደግሞ በፀባይ በኩል ካልከው ከአንተ ጋር የሆነ የሚገናኝ ነገር አለን ላይክ በህይወቴ ውስጥ እኔ ትንሽ የሆነ ወጣ ያለ ባህሪ ያለኝ የምለው ነገር በጣም ገደብ አለ። ያንን ነገር የሚያከብርልኝ ሰው ገብቶሃል አይደለ? ለክም ያው ያጋነኛል አለ ያልኩት ክብር ነው። ገብቶሃል አይደለ? ማለት አሁን እኔ እንዴት ነኝ መሰለህ? እኔ በራሴ ሰዓት ሰውን የመናቅ ምናምን እንትን የለብኝም። በራሴ ሰዓት ለቅ ሰዎች ሊወስዱት ይችላሉ የሆነ ነገር ምናምን ማለት ነው ላይክ አስተያየትም ከሆናት እኔ አሁን እንደዚህ ምናምን ብዬ ወይኔ ቢኒ ቪኒ ሸሚዝ አያምርም ምናምን ስለ ሰዎች እኔም በንቀት ይወስዱብኛል። ግን ላይክ እኔ አስተያየት ነው ያ ነገር እንጂ ንቀት ሲጀመር ማንም ማንን ሆኖ ማንንም አይነቅም በሚለው ነገር እስማማለሁ። ሸሚዝ ሲያስጠላ ቢኒ ምናምን ስለ አንተ እንደፈለክ ነው መተርጎም ችሎ ወይ ንቀኛለች ብለካሰብ ራስን ዝቅ ስለምታደርግ ነው አደለም? ወይኔ አስተያየት ነው ብለ ካሰብ ደግሞ በፖዘቲቭ ወሰድከው ማለት ነው። እና ይሄ ሰዎች በብዙ መንገድ ተረጉሙብኛል የምለውን ነገር እንጂ ይሄ ያላከበረኝን ሰው አላከብርባ በምንም ተአምር ይሄ እንኳን አይደለም ማለት ነው። ይሄ ትንሽ እንኳን ክብር ሊነሳኝ ያለ ሰው ጋር እኔ ሌላ ተቀየረ ብዋለው ማለት ነው። ግን ደግሞ ይሄ አክብሮ ምናምን ምናምን፣ ይሄ ለማስመሰል የሚያከብር ሰውና የምር የሚያከብር ሰው አለ ይሄ ለሰው ለምሳሌ አሁን አንተ የሆነ ሰው እዚህ ጋር ምናምን ኖረን እንበል። ማለት አሁን ለምሳሌ የሆነ አስመሳይ ሰው ሲሆን እዚህ ጋር ሰው ሲኖር የሚያከብረ አከባበር አለ። ከዛም በኋላ ደግሞ ከሰው ጀርባ የሚያከብረ አከባበር አለ። ገብቶሀል አይደለ? የሚያስመስል እንደዚህ አይነት ምናምን ሰው ሲሆን እኔ ደግሞ አልሰማም ማለት ነው። እኔ እሱ በድብቅ አደረገው እኔ በግልጽ ነው ማለት በአደባባይ ነው አደረግለት ማለት ነው። እግዚአብሔር በአደባባይ እዚህ ጋር ማለት ነው እሱ በውስጥ ይሄ ከሆነ ከሰው ጀርባ እየሰደበኝ ከሆነ እኔ እዛ ሰው እያለ ምናምን ይደረግ ምናምን እንደዛ ለዋለው ማለት ነው እና እኔ ድብብቆች ምናምን ብዙ ይሄ ውስጥ ለውስጥ ነው አይመቸኝም እሺ አንድ ጥያቄ ልጠይቅ ያሰብኩ ነበር ምስል ሄሉ መቼ ነው ፍቅረኛ ለመያዝ የምታስቡ ማለት የሆነ የሰዓት የጊዜ እንትን ያስቀመጥ መቼ ነው ፍቅረኛ ለመያዝ ያስብ ወንድ

እንዴት ነው ማታስብ? እንዴት ነው መሰለ፣ ያው እውነት ልንገርህ ማለት ነው፣ ይሄ የሆነ ታውቃለህ፣ ትንሽ እኮ የሆነ ትንሽ ወጣ ያለ ባህሪ ነገር አለኝ። ስለ ወጣ ያለ ስለ ላይክ ከአንተ የሚለኝ የሆነ ወጣ ያለ ባህሪ ማለት ነው። እንዴት ነኝ መሰለ፣ ይሄ ሴት ምናምን ጓደኛ የለኝ፣ ወንድ ጋር ነው ብዙ እምቀራረበው ምናምን፣ ቤስትም ሆነው ምናምን በደንብ የምስማሞ ነው ከወንድ ጋር እንደዚህ በቃ። ከዛ ምን ሆነ መሰለ ላይክ ወንድ ጓደኞች ሲኖሩ ምን ይሆናል ያ ነገር ለወንድ ያለህ ነገር ይጠፋና፣ ከዛ ሁሉንም የምትተዋወቀውንም ሰው የማትተዋወቀውንም ሰው ምንም ሰው እንደ ጓደኛ ማየት ተጀምራለን። የዛኔ ደግሞ ጭንቅላት በቃ ሁሌ እንደዛ ነው የሚያስበው። ለምሳሌ የሆነ ሰው ምናምን አይተው ምናምን እግዚአብሔር ነው የሆነ ሰው ምናምን አይተው ወይኔ ደስ ሲል ይሄ ልጅ ምናምን ብዬ ማለት ነው እንደዚ አይነት ነገር ምናምን ብዬ ከዛ ለወንድምነት ነው የማስበው። ለበቃ ቤስት ምናምን እንድንሆን ነው እንጂ የሚፈልገው ማለት ሌላ ነገር ማሰብ ምናምን ይከብደኛል። እና ያሱ ገፍቶ በጣም በጣም አንቺና ፍቅሩ መምጣት አለበት ማለት ነው። ተረዳ ነገር ያንኑሉ ነገር ሰብሮ አዎ በቃ እና ደግሞ የሆነ እንትን መሆን አለበት። በጣም ላይክ እኔ ጋር የሚመጣው ሰው በጣም ኮስታራ መሆን አለበት። ካለበለዚያ አይች በቃ አይችልም ከኔ ጋር እንትን ማለት ምናምን ማለት ነው። በጣም ይሄ ኮስታር ያለው እንትን ቆፍጣን ነው እንዳለ አይደል ላይክ እንደዛ ቁፍጥን ምናምን ማለት አለበት እኔ ጋር ላይክ እንጂ እንትን አይልም ማለት ባህሪ። ይሄ ለእንትን ሲጀመር አይመችምም ለእንደዚህ አይነት ነገር እና ለዛ ነው ብዙ የወንድ ነንትን ፍሬንዶች የበዙት ወንድሜ ምናምን እያሉ የሚጠሩ ይለዛ ነው። እና ያው ደግሞ አሁን አሁን አሁን ነው እንጂ የሆነም እንደዚህ እንትነ ምን ይሄ አላደለ ወንድ የሚለብሱ ሰፊ ነገር ምናምን አካሄድ የራስህ ማለት ነው። በቃ አሁን አሁን አንተ አሁን ባወቀ ሰዓት በጣም በቃ ላይክ ይሄ እንደ ቦታው ሆናለሁ። በፊት በፊትን እንደ ቦታው የሚባል ነገር ሰፊ ሱሪ ለብሳለሁ፣ ሰፊ ሁዲ ነገር ለብሳለሁ። በቃ አለቀ ማለት ነው። ሰፈልግ በዚህ ጋር ቆረጣለ ሆነ ውስጥ እኔ እንደዚህ ሆንኩበት የራሴ ምክንያት አለኝ። ህይወት ውስጥ የራስ ኃላፊነት ኃላፊነት ግብቷል የራስ ሲኖርብህ ራስ ግዴታ ማስተዳደር ሲኖርብህ ማለት ነው ላይ አደለም አይደለም ያው ሰው የሚያቀኝ ያው ሚዲያ ላይ ምናምን ከመጣው ጊዜ ጀምሮ ነው። ከዛ በፊት ደግሞ ያው እንግዲህ ምንድን ነው የሚባለው ስሜን እንጂ ታሪክን አታውቁም ነው ነገሩ። ብዙ ሰው ታሪክህን ሳያውቅ ምናምን ይተቻል። ታሪክን ቢያውቅ በጣም ዝቅ ብሎ ነው የሚያናገርን። ግን ታሪክህን ሳያውቅ ምናምን ብዙ ነገር ይልሀል ምናምን። እንደዚህ አይነት ይሄ ምንድን ነው መሰለህ፣ ሴት ልጅ በጣም ራሷ ላይ የራሷ አላፍትና ስትወስድ ሴት ሆነ አትችለውም። የምሬ ነው ብለ ማለት፣ አሁን ለምሳሌ ሴት ልጅ ለብቻ ስትኖር ሚኒ ቀሚስ ለብሳ ቶፕ ምናምን አርጋ ምናምን መኖር ይሄ ራሷን ጠብቃ ለመኖር አይሆናል። አዎ ምክንያቱም እንደዛ ባራጎች ቁጥር ምን ትሆናለች? ሰው አይን ውስጥ ተገባልሻለች። ሰው አይን ውስጥ በተገባሽ ቁጥር ጠላቷም ወዳጇም ይበጣል። ነገር ግን እንደ ወንድ ከኖረችስ ሁሉንም ፍሬንዷ ታደርግና ሁሉንም ታላምዳለች። ከዛ እሷ በፈለገችበት መንገድ መሄድ ትችላለች ማለት ነው። ላይክ እሱ ነገር ነበረ እኔ ጋር የነበረው ማለት ነው። ከዛ ለካ እኔ ዝም ብዬ ያደረግኩት ነገር የሆነ ሰዓት ላይ ልምዶ ሆነብኝ ቁጭ አልኩኝ። ና በቃ ሰውን ስተዋወቅ በሌላዊ መተዋወቅ ምናምን አቆምኩኝ። ና ምናምን በቃ ኖርማል ፍሬንድ የለም። ከዛ በቃ እነሱ ራሱ ያን ተብራዘር ምናምን ማለት ጀመሩ። ሪ አሹን በቀላሉ አሹን ሌሎቹንም አይታል ግን አሹን ደግሞ በደንብ አይተዋል ምናምን በተለይ አሁን ላይ ደግሞ ማሰብም አልፈልግም በተለይ ፍቅረኝነት ነገር ማሰብ የሆነ ወደ ፈልጌ አይደለም ግን ሳስበው እረፍት ጭንቅ ነው የሚለኝ እና አልችልም አሁን ላይ አንተስ ግንን ጥያቄ አንተን ስጠይቅ ፍቅረኛ አለች የለችም መስል ከሌለሽ መስል ትይዝ አሰብክ እም ፊውቸርህ ምንድን ነው? እንደዚህ አይነት መንገድ ያው ፊውቸሪ እንግዲህ ያው አንዳንድ ጊዜ ያው በቤታችን ስንኖር የሆነ ነገር እንጀምርና ማለት ነው። አንቺ በዛው የሚቀጥል ነው አይደል ለሚመስልሽ፣ ግን ያው መንገዱን የሚጽፍልሽ እግዚአብሔር ነው። አዎ የተጀመረው ነገሮች ነበሩ፣ አሁን ላይ ግን ቆመዋል። አሁን ላይ ምንም አይነት ነገር ውስጥ የለውም ሪሌሽንሽፕ ውስጥ ምናምን የለውም። ግን እንደ እግዚአብሔር ፈቃድ ደግሞ የሰው ልጅ ብቻው ሊኖር ዘንድ ምናምን እንትን ነው። እኔ ግን አሁን ላይ በጣም እንደ ያው እንግዲህ ቢያንስ በትንሹም ማየት ይችኛል። ተቀራርበናል ምናምን ብዙ እያወራ ነው ምናምን አደለም፣ በጣም ምርጥ ሆነናል። እና እኔ አሁን ላይ ትንሽ ይሄ ወንድ ልጅ መስራት አለበት ምናምን አሁን ስትሰራ ነው ነገ ስትስቅ የሚያምርብ የሚባል አማርኛ አለና፣ አሁን ላይ ደግሞ ዘመኑ ትንሽ ከበደ ይላልና፣ ፍቅረኛ ስትይ ጊዜ ሸንታ ባኪኛለች ምናም ምናምን። ለሴት ልጅ ደግሞ የሄዱ እንደምታቅም ጊዜ መስጠት አለብሽ፣ እንዳይደብራት ብዙ ነገሮቿን ማስተካከል አለብሽ እንደዛ። ይሄ ወፍጠና ያለ ወንድ ማለት ፊቱ እንደዚህ ያጨማዶ የሚሄድ ሳይሆን በእንደዚህ አይነት ነገር ነው ማለት ፍቅረኛ ታይም ሰጥቻት እንዳይደብራት ሌላ ነገር እንዳታስብ ማድረግ ያለብኝ እኔ ምክንያቱም የቤቱ ራስ እኔ ስለሆንኩ ማለት ነው። እና ለዛ ነገር ምበቆ ደግሞ አሁን ላይ በጣም ብዙ ነገሮችን ስሰራ ነው ምናምን ምናምን ነገር እና ዘለን አሁን ፍቅረኛ መያዝ በጣም ቀላል። እኔ ፍላጎቴ ግን የማንንም ህይወት ማበላሸት ስለማልፈልግ ለሆነ ሰው ተስፋ መስጠት ስለማልፈልግ እግዚአብሔር እንግዲህ ፈጣሪ ያው ነገሮችን ያሳያል ያለልኝ እስካገኝ ድረስ ስራ ላይ መወጋ እኔ ስራ ላይ ነኝ እኔ ሀስል ላይ ነኝ ብሏል እኔ ሀስል ያው በቃ ያዝ እኔ ሀስል ላይ ነኝ ሲ ዩ ኔክስት ላይ እና የነበረን ቆይታ ይህንን ይመስል ነበር ትወዱታላችሁ ብዬ አስባለሁ ብዙም ጥያቄ ተመልሶላችኋለሁ ብዬ አስባለሁ እና ለነበረን ጊዜ አመሰግናለው ሰላም ቆዩልኝ ቻው እናመሰግናለሁ